ከከተማው ስትወጡ አብዛኛውን ጊዜ ምን ታስተውላላችሁ? አህዮች ላይ የተጫኑ ቢጫ ጀሪካኖች። በጣም ብዙ ሴቶች ቢጫ ጀሪካኖች ይዘው እንመለከታለን፣ አይደለም? ይህንን እንግዲህ ለማስቀረት ከፍተኛ የሆነ ፕሮጀክት ቀርጸው ዎሽ ፕሮጀክት በኢትዮጵያና በፊንላንድ መንግስት ትብብር የሚሰራ ፕሮጀክት አለ። ይሄ ፕሮጀክት እንግዲህ ማህበረሰብ ምር የሆነ ፕሮጀክት ነው። በመቶ አራት የኢትዮጵያ የገጠር ወረዳዎች ላይ እነዚህ ፕሮጀክቶች ይሰራሉ። ንጹህ ውሃን ለማቅረብ እንደዚሁም ደግሞ የግልና የአካባቢን ንጽህና ለማስጠበቅ ከፍተኛ እንቅስቃሴ የተደረገ ነው። እንግዲህ በዛሬ ህይወቴ ላይ የምናቀርብላችሁ የዎሽ ፕሮጀክት እየሰራ ያለውን ስራ ይሆናል። ተከታተል ፊንላንድና ኢትዮጵያ ለረጅም ጊዜ ቆየት ትብብር ነው ያላቸው። ዲፕሎማሲያዊ ግንኙነታችን የተጀመረው እንዲሁም ኤምባሲው የተከፈተው በ1951 ዓ ም ነው ከዛ በመቀጠል በዘላቂ የልማት ስራዎች ላይ ትብብር ጀመርን። እንዲያውም በውሃ ዘርፍ ላይ ለረጅም ጊዜ የቆየው ትብብር በዚህ ዓመት ሰላሳኛ ዓመቱን አስቆጥሯል። ትምህርት፣ የንጹህ መጠጥ ውሃ፣ የአካባቢና የግል ንጽህና እንዲሁም ግብርና ለረጅም ጊዜ ትኩረት ሰጥተን በትብብር እየሰራንባቸው ያሉ የልማት ስራዎች ናቸው። በአፍሪካ ቀን ድንብርት ላይ በባህል ወግና ታሪክ የበለጸገች ምድር ኢትዮጵያ ትገኛለች። ከ120 ሚሊዮን በላይ ሰዎች የሚኖሩባት ሀገሪቷ ፈጣን የኢኮኖሚ እድገት እያስመዘገቡ ካሉ ሀገራት አንዷ ናት። ይህም ሆኖ በየቀኑ ንጹሕ የመጠጥ ውሃ፣ የአካባቢና የግል ንጽሕና መጠበቂያ አገልግሎት ለማግኘት የሚደረገው ትግል በሚሊዮን በሚቆጠሩ በገጠር የሚኖሩ ሰዎች ሕይወት ላይ ትልቅ ጥላ ጥለዋል። እኔ የዋሽኮ ሰብሳቢ ነኝ። ይህ ፕሮጀክት ከተጀመረ ጀምሮ ሕይወት አዳኝ ለሕፃናት፣ ለነፍሰ ጡር፣ ለአርሶ አደር በስልጠና በቁጠባ በሁለንተናው ለእኛ የጠቀመ አሰልጣኝ የሆነ ፕሮጀክት። በርቀት ውሃ እስካሁን ድረስ ሕይወቴ አይኖርም ነበር፣ በራሴ ሕይወት ማለት ነው። ስለዚህ ይሄ ውሃ ከተጀመረ ጀምሮ በቅርብ አገኛለሁ በቅርብ እጠቀማለሁ። ጓሮ አትክልት ማምረትም እችላለሁ። ሽንት ቤት ማለት ድሮ መጸዳጃ ያልነበረ ነበረ። በአሁኑ ሰዓት እኮ ልዩ ነው። አካል ጉዳተኛ ሳይባል ነፍሰ ጡርባይ ህፃን ሳይባል ተሻሽሎ በጓሮ በእጅ መታጠብ ህዝቡ ይተባበራል። በይበል ህዝቡ አርሶ አደሩ ለዚህ ውሃ ለዚህ ፕሮጀክት ተባባሪ ነው። ውሃ ለሕይወት እጅግ በጣም አስፈላጊ ነገር እንደሆነ እናውቃለን። አባባል ብቻ ሊመስል ይችላል። ድህነት ባለበት እንዲሁም ድርቅና ጎርፍ በሚከሰትበት አገር ውስጥ በተለይም በገጠራው አካባቢ ለሚኖሩ በርካታ ሰዎች የንጹህ ውሃ አቅርቦት ተደራሽነት ችግር አለ። በኢትዮጵያና ፊንላንድ መካከል በተተገበረ የሁለትዮሽ ፕሮግራም 5.4 ሚሊዮን የሚሆኑ ኢትዮጵያውያን ንጹሕ የመጠጥ ውኃ በማግኘታቸው ደስተኞች ነን። በተጨማሪም ትምህርት ቤቶችና የጤና ተቋማት የውሃ እና የንጽሕና መጠበቂያ ተቋማትን ለማግኘት ች በከተሞች ጥሩ መሻሻል እየታየ ቢሆንም ለገጠሩ ማህበረሰብ ግን አሁንም ቢሆን አገልግሎቱ በስፋት ተደራሽ አልሆነም። እዚህ ብዙ ቤተሰቦች አስከፊ የጤና መዘዝን የሚያስከትሉ የተበከሉ የውሃ ምንጮችን ይጠቀማሉ። በየዓመቱ በሺዎች የሚቆጠሩ ሰዎች በውሃ ወለድ በሽታ ይሰቃያሉ። ሕፃናት ደግሞ በጣም ተጎጂ ከሆኑት መካከል ይጠቀሳሉ። በቂ ያልሆነ ንጹሕ የመጠጥ ውሃ አቅርቦት፣ የአካባቢና የግል ንጽህና አገልግሎት ተጽዕኖ ከጤና ጉዳት ያለፈ ነው። በትምህርት ቤቶች ውስጥ የመጠጥ ውሃና የንጽህና መጠበቂያ ተቋማት አለመኖር ትምህርትን ያደናቅፋል፣ ሕፃናት በተለይም ልጃገረዶች ከትምህርት ቤት እንዲቀሩ ያስገድዳቸዋል። የኮዎሽ ፕሮጀክት ከ2003 ዓ ም ጀምሮ እየተተገበረ ሲሆን አሁን ላይ ያለው የኮዎሽ ምዕራፍ አራት ፕሮጀክት ከ2013 ዓ ም ጀምሮ እየተተገበረ ነው። ፊንላንድና ኢትዮጵያ ግን ለ30 ዓመታት አብረው ሲሰሩ ቆይተዋል። ስለዚህ በሁለቱ ሀገራት መካከል በንጹህ መጠጦ አቅርቦት፣ የአካባቢና የግል ንጽህና ዘርፍ ለረጅም ጊዜ የቆየ ትብብር አለ። ኮዋሽ ማህበረሰብ መር የፕሮጀክት ትግበር አሰራርን ይጠቀማል። ይህም በዘርፉ ከሚገኙ ሌሎች ፕሮጀክቶች ብዙ ያደርገዋል። ምክንያቱም ማህበረሰቡ የፕሮጀክቱ ቀዳሚ ቦታ ላይ ምክንያቱም ማህበረሰቡ የፕሮጀክቱ ቀዳሚ ቦታ ላይ እናስቀምጣቸዋለን። የራሳቸውን የንጹህ መጠጥ ውሃ የአካባቢና የግል ንጽህና መጠበቂያ ተቋማትን እንዲያቅዱ እንዲገነቡ እና እንዲያስተዳድሩ እናግዛቸዋለን። እንዲሁም የአቅም ግንባታ ድጋፍ እንሰጣቸዋለን። ፕሮጀክቱ ሲጀመር በሚኒስቴር መስሪያ ቤቱ በነበርኩበት ጊዜ አቶ አርቶ ወደ ቢሮው ይመጡ። እናም ፕሮግራሙ ልዩ የሆነ የፕሮጀክት ትግበር አሰራር እንዳለው ታየ። ማህበረሰብ መር የፕሮጀክት ትግበር አሰራር ነው። እናም በዚያን ወቅት የተገነቡ ተቋማት የበለጠ ዘላቂነት ያላቸው እንደሆኑ ታየ። የክልል መንግስታት የተወሰነ መጠን ያለው የመቀናጆ በጀት ይሰጣሉ። ማህበረሰቡም አስተዋጽኦ ያደርጋል ስኪም ብቻ ብንኮንስትራክት ድሩ ዛታይም ፕሮቭን ቱ ቢ ሞር ስስተንብል። ማህበረሰቡ ለመድረስ ካለን ፍላጎት እንደ ኳሽ የማህበረሰብ አቀፍ ስለሆነ ማህበረሰቡ ሞቢላይዝ በማድረግ ሪሶርስን በማመሻሰ የምንሰራው ሂደት ነው። ያው ማህበረሰቡ የራስ ተሳትፎ ይኖራል። በጉልበት በገንዘብ እያዋጣ ነው የሚሰራው። መንግስትም የተሻለው ኮንትሪቢሽን ያደርጋል። የፊንላንድ መንግስት ደግሞ የካፓሲቲ ቢልዲንግ በብዛት ካፓሲቲት እያደረገ የማህበረሰብ ንቅናቄ በመፍጠር የውሃና ሳይንቴሽን ተደራሽ ለማድረግ ከፍ ያለ ስራዎችን የሰራ ነው። ተስፋ ግን በመላው ኢትዮጵያ ማህበረሰቡ በጋራ በመሰብሰብ የንጹህ መጠጥ ውሃ፣ የአካባቢና የግል ንጽህና አገልግሎት ችግሮችን ለመቅረፍ ተነስቷል። ከራሳቸው ከማህበረሰቡ የሚመጡ አሰራሮችን በመጠቀም አጋርነትን በመመስረትና በአቅም ግንባታ ስራዎች ድምፃቸውን የሚያገሉና ሕይወታቸውን የሚቀይሩ ዘላቂ መፍትሄዎችን መቅረስ ጀመሩ።

በገጠሪቱ ኢትዮጵያ ያለውን ነባራዊ የንጹህ መጠጥ ውሃ አቅርቦት የአካባቢና የግል ንጽህና ተግዳሮቶችን እንመልከት። ለለውጥ ከሚታገሉት ጀግኖች ጋር ይተዋወቁ፣ እንዲሁም የንጹህ መጠጥ ውሃ አቅርቦት የአካባቢና የግል ንጽህና ያለውን የለውጥ አቅም ይመልከቱ። ፊንላንድና ኢትዮጵያ ለረዥም ጊዜ የቆየ መልካም ግንኙነት አላቸው። የኮዎሽ ፕሮጀክት ለዚህ መልካም ግንኙነት በሁሉም ደረጃ ከፍተኛ አስተዋጽኦ በማድረጉ በጣም ደስተኛ ነኝ። ፕሮጀክቱ በሁለቱ ሀገራት መካከል በክልል ደረጃ እንዲሁም በተለይም በፊንላንድና በኢትዮጵያ ማህበረሰብ መካከል መልካም ግንኙነት እንዲኖር አስችሏል። እንግዲህ በኮዎሽ እንደሚታወቀው የማህበረሰብ አቀፍ ስራዎች ይሰራል። 2007 ጀምሮ በወረዳችን ሰፋፊ ስራዎች ሰርተዋል። በተለያዩ ስራ ዘርፎች ሰርተዋል። የመጀመሪያ በንጹህ መጠጥ አቅርቦትና ግንባታ ላይ ስራ ይሰርተዋል። ቀጥሎ በሁማን ካፓሲቲ ቢልዲንግ ስራ ሰርተዋል። በአካል ጉዳተኞች ዙሪያ ስራ ሰርተዋል። በሴቶና ህፃናት ዙሪያ ስራ ሰርተዋል። በጣቅና ነሰኛ ማህበራት በማደራጀት ላይ ሰርተዋል። የንጽህና መጠበቂያ ግንባታ ቁሳቁስ ማምረትና፣ ማከፋፈል፣ መሸጥ ለእኔ የኮዎሽ ምዕራፍ አራት ፕሮጀክት አስተዋጽኦ በጣም ትልቅ ነው። ንጹህ የመጠጥ ውሃና የንጽህና መጠበቂያ ተቋማትን ከማግኘት በተጨማሪ የንጹህ ውሃ አቅርቦት መኖር ሕፃናት ወደ ትምህርት ቤት እንዲሄዱ እድል መፍጠሩን ሰምተናል። የኢትዮጵያና የፊንላንድ የሁለትዮሽ ግንኙነት የጀመረው ሐምሌ 10 1951 ዓ ምህረት ነው። ከጅምሩ እነዚህ ሁለት አገራት በተለይም በውሃና ትምህርት ላይ በማተኮር የምጣኔ ሀብት ልማትን ለማሳደግ በትብብር ሲሰሩ ቆይተዋል። ከመንደሩ ነዋሪዎች ጋር ተነጋግሬ ነበር። አሁን የውሃ አቅርቦትን በቤታቸው አቅራቢያ በማግኘታቸው በተለይም ለከብቶቻቸው ለመጠጥና ልብስ ለማጠብ ውሃ በአቅራቢያቸው በማግኘታቸው በዕለት ተዕለት ኑሯቸው እየጠቀማቸው እንደሆነ እና ተቋማቱንም በአግባቡ ለመያዝ ያላቸውን ዝግጁነት ነግረውናል። ሲገነባም ከጅምሮ ጀምሮ ተሳታፊ እንደነበሩም ነግረውናል። በ1987 ዓመተ ምህረት ይህ አጋርነት በአማራ ክልል የገጠር መጠጥ ውሃ አቅርቦትና የአካባቢ ጥበቃ ፕሮግራምን በማስጀመር ትልቅ እርምጃ ወደፊት ተራመደ። በቀጣዮቹ 17 ዓመታት የሁለቱ ሀገራት ትብብር የንጹሕ መጠጥ ውሃ አቅርቦት፣ የአካባቢና የግል ንጽህና አገልግሎት ተደራሽነትን በተሳካ ሁኔታ አሻሽለዋል። ይህም ለጠንካራ የንጹሕ መጠጥ ውሃ የአካባቢና የግል ንጽህና አገልግሎት ዘርፍ መሰረት ጥሏል። ከዚህ በፊት ኮዎሽ ክፍራ ነው ከመፍትት ዜሮ ሽፋን ለማህበረሰብ ውሃ ነበር። በዛን ሰዓት በጣም ከወረዳ መንግስትም ከመንግስት ከሚወርደው ባጀት ለመስራት ከአቅማችን በላይ የሆነ ስራ ለመፍታት ስራ ተሰርቷል። በወቅቱ ፕሮግራም ከመጣት በፊት በዛ አካባቢ ላይ አብዛኛው እንደ ወረዳ ውስጥ ባሉት ቀበሌ ላይ በውሃ ንጽህና በኩል እጥረት በኩል የሚከሰቱ አንዳንድ በሽታዎች ስፔሻሊ ኮሌራ እንባል በሽታ ላይ ብዙ የሰው ህይወት ያለበት ስን ስንቀጥል ደግሞ ብሩን አውጥቶ ስታከም ብዙ ወጪ ውስጥ ያስገባበት ሂደት ያለ ይሄን ይሄ ኮዎሽ ከመጣ በኋላ 2016 ላይ ንጹህ ውሃ ተዘርግቶ ትምህርት ቤት ውስጥ ያለው ማህበረሰብና ተማሪ እንዲጠቀም በማድረጉ ከዚህ በፊት የሚከሰተው የተለያዩ አሁን በሽታዎችን የመከላከልና የመቀነስ ስራ ተሰርቷል። ፕሮጀክቱ የተቀረጸበት መንገድ ለህብረተሰቡ የመጠጥ ውሃ ከማቅረብ ባለፈ ፕሮጀክቱን ራሳቸው እንዲያስተዳድሩትም አቅም ፈጥሮላቸዋል። የውሃ አቅርቦት ተቋማቱ ለህብረተሰቡ ብቻ ሳይሆን የውሃ አቅርቦት እጥረት ላለባቸው ጤና ጣቢያዎችና ትምህርት ቤቶችም የሚገነባ ነው። ፊንዋሽ የተባለው ፕሮጀክት የተጀመረ ሲሆን ከ2001 እስከ 2008 በቤኒሻንጉል ጉምዝ አምስት ወረዳዎች አስቸኳይ ምላሽ የሚያስፈልጋቸውን መሰረታዊ ፍላጎቶች ተደራሽ ሲያደርግ ቆይቷል። ይህ የትብብሩን ተደራሽነት የማስፋት ሂደት ሁለቱ ሀገራት ውጤታማ የንጹህ መጠጥ ውሃ አቅርቦት የአካባቢና የግል ንጽህና አገልግሎት ለማሻሻል ያላቸውን ቁርጠኝነት የሚያሳይ ነው። ይህ የፕሮጀክት ተግበራ አሰራር ማህበረሰቡ ከተቋማቱ ግንባታ ጀምሮ መጠገናቸውና ዘላቂነታቸውን ከማረጋገጥ አንጻር ጠንካራ ተሰሚነት የሚሰጣቸው በጣም ጥሩ የሆነ አሰራር ነው። በተጨማሪም የግንባታ ሂደቱን ጨምሮ በተቋማቱ አስተዳደር ላይ ድምጽ መስጠት የሚያስችላቸው ነው። በመሆኑ የአካባቢውን አስተዳደር፣ የክልልና ፌዴራል መንግስታትን እንዲሁም እንደ ፊንላንድ ያሉ አጋሮችን በአንድነት በትብብር እንዲሰሩ ያስቻለ ነው። ከፍተኛ ለውጥ ያየንበት ብኖን ኤምችም ሩም ላይ ተማሪዎች አሁን ከዚህ በፊት ምናልባት ገንዘብ ሳይኖራቸው ጨርቅ ሁሉ ይጠቀሙ ነበረ። ሌላ ሌላ ደግሞ ያኛውም ወደ ስም ይጠቀሙ ነበረ ከዛም ኮዎሽ ፕሮጀክት ከመጣ በኋላ መጀመሪያ ስልጠና ነው የሰጡለን። ሁለት ሺህ ስምንት መቶ አርባ አንድ ተማሪ ነው ቶታሊ ያሉ። ከነዚህ ተማሪዎች ውስጥ አንድ ሺ በላይ ተማሪዎች ሳኒቴሽን ፓድ ይጠቀማሉ ተብሎ ስለሚታሰብ እነዚህ ተማሪዎች ሙሉ በሙሉ ገዝቶ ሳይሆን ከዚህ ትምህርት ቤት መቸምሩም ያው ባለፈው እንዳያችሁ ደረጃውን የጠበቀ አራት ክላስ አለ፣ ዌይቲንግ ክላስ አለ ካውንስሊንግ ወይ ጋዳንስ ክላስ አለ፣ ሻወር ክላስ አለ፣ እና ማረፋ ክፍል አለ። ኮዎሽ ፕሮጀክት አስተባባሪዎች እንዲሁም ፊንላንድ መንግስት ከፍተኛ ከፍተኛ የሕብረተሰቡ እና የተማሪዎቻችን ስም ከፍተኛ ምስጋና ማቅረብ እፈልጋለሁ። ቀደም ባሉ መርሃ ግብሮች በተገኙ ስኬቶች ላይ በመመርኮዝ የኮዋሽ ፕሮጀክት በሁለት ሺ ሶስት ዓመተ ምህረት የተጀመረ ሲሆን በስምንት የኢትዮጵያ ክልሎች ውስጥ ለሚገኙ የገጠር ማኅበረሰቦች ዘላቂ የሆነ ንጹሕ የመጠጥ ውሃ አቅርቦት እንዲ የአካባቢና የግል ንጽህና ግንዛቤና ተቋማትን ተደራሽ ለማድረግ ሁለገብ ጥረት እያደረገ ይገኛል። ኮዋሽ ከሚሰራባቸው አንዱ ሥራ የማርኬት ቤት ሳኒቴሽን ሴንተሮች ናቸው። ይህም ማለት ምንድን ነው? ለማህበረሰቡ የተሻለ ሽንት ቤት ከመገንባት አኳያ አንዱ ትልቁ ማነቆ የተሻለ ሽንት ቤት ቴክኖሎጂዎችን በቅርብና ዋጋው ተመጣጣኝ በሆነ መንገድ ማግኘት ትልቁ አንዱ እንቅፋት ነው። ስለዚህ ይህን ለመፍታት ከዋሽ በምንሰራባቸው በተመረጡ ወረዳዎች ላይ የማርኬት ቤት ሳኒቴሽን ሴንተሮችን ያቋቁማል። እነዚህ ማለት የተሻሉ ሽንት ቤቶችን እንደ ኮንክሬት ስላብ፣ ፕላስቲክ ስላብ እና ሳቶፓን የመሳሰሉትን እና በተለይ ደግሞ ለሃይጂን የሚሆን የሊኩድ ሶፕ ደግሞ ፍሳሽ ሳሙኖችን በማምራት ለማህበረሰቦቹ እነዚህን በቅርበት ያገለግላሉ፣ ያቀርባሉ። ማህበረሰቡ በቆጠባ ቡድን መንገድ ያጠራቅመውን ገንዘብ ከነዚህ ከማርኬት የሳኒቴሽን ጋር በማቀናጀት የሳኒቴሽን ቴክኖሎጂዎቹ ተደራሽ እንዲሆኑ እያደረገ ይገኛል ወይ ደግሞ ይሰራል ማለት ነው። ይህ የጤና ጣቢያ ስራ የጀመረው 2002 ላይ ነው። ከዛ ጊዜ አንስቶ የነበረብን ክፍተት ምንድን ነው? ደንበኞች በነበረን ሽንት ቤት ሲጠቀሙ ሽታ ስለነበረው ክላሶቹ በቂ ስላልነበሩ አካል ጉዳተኛ ያማከለ ስላልነበረ እና ቅሬታ ሲያቀርቡ ነበረ። ከዚህ በፊት የነበረን ስሌተር ማቃጠል የማይችል ቀዳዳ የነበረው ነበረ። አሁን ኳሽን ደረጃ የጠበቀ ሽንት ቤት፣ ደረጃ የጠበቀ ስሌተር፣ ደረጃ የጠበቀ ደግሞ ፕላሲንታ ፊት አስገነብቶልናል። የሚቃጠሉት ለብቻ ማይቃጠሉት መቅበር ስራ ሁለተኛ ደግሞ ኢንስሬተር ውስጥ የሚቃጠሉ ስሪንጅ የመሰሉ አምፑሎች ምናምን ኢንስሬተር ውስጥ እናቃጠላቸዋለን ማለት ነው። በገንዘብ ድጋፍ ረገድ የኢትዮጵያ መንግስት በከዋሽ መርሃግብር ውስጥ ትልቅ አስተዋጽኦ ያደርጋል። 60 በመቶ የገንዘብ ሽፋኑን የሚሰጠው የኢትዮጵያ መንግስት ነው። ለአብነትም ለኮዋሽ ምዕራፍ አራት ፕሮጀክት የፊንላንድ መንግስት ሀያ ሚሊዮን ዩሮ ገደማ ድጋፍ ያደረገ ሲሆን የኢትዮጵያ መንግስት ከህብረተሰቡ ጋር በመሆን ሰላሳ ሶስት ሚሊዮን ዩሮ የሚጠጋ ገንዘብ አብሚሊዩ ስለዚህ መንግስት ፕሮጀክቱ የማህበረሰቡን ህይወት ከመቀየር አንጻር ያለውን ጠቀሜታ በመገንዘብ ድጋፍ እየሰጠ በመሆኑ ከምንሰጠው ቴክኒካዊና ሌሎች ድጋፎች በተጨማሪ ትልቅ የገንዘብ ድጋፍ እየሰጠ ኮዋሽ የአካባቢ ማህበረሰቦችን አቅም በመገንባት የራሳቸውን የንጹህ መጠጥ ውሃ አቅርቦት፣ የአካባቢና የግል ንጽህና መጠበቂያ ተቋማት ግንባታን እንዲያቅዱ፣ እንዲተገብሩና እንዲያስተዳድሩ የሚያስችል ክህሎትን ይሰጣል። ዋሽ ከፊንላንድ መንግስት ጋር ተባብሮ በሰራው ስራ ምክንያት የምታዩት ይሄ የልብስ ማጠቢያ ጠቅላላዎች በቃ ጥሩ ስራ ሶስት አራት ሴቶች እያስተናገዱ ያለው ያለ ሁለተኛ፣ ያኛው የጀሪካ መሸከሚያ ሴቶች በቃ አቅመ ደካማዎች ምንም በቃ መተው ጀሪካ እዚህ ጋር ወገባቸው ላይ አድርገው ሰው አይለምኑ ቀርተው በቃ ይሸከማሉ። ያኛው ውሃ ደግሞ ጠቅላላ በቃ አራት ሴቶች እና ሶስት ሴቶች በጋራ መተው በአንድ ጊዜ አስተናግደው የሚሄድ ስለሆነ በጣም ህብረተሰቡ አሁን ጥሩ ግልጋሎት አግኝቶና ጥሩ ምስጋና እያደረገ ለዚህ ፕሮጀክት የነ ሰርቶ ላስረከበው ፕሮጀክት ትልቅ ምስጋና እየሰጠ ያለበት ሁኔታ ነው ያለው። ኮዋሽ የሰራቸው ስራዎች ዘርፈ ብዙ ስራዎች ይሰርታል። አንደኛ በንጹህ መጠጥ ውሃ ዘርፍ ላይ ከነበረበት 26 ፐርሰንት ወደ 64 ፐርሰንት አሳድጎልናል። ሁለተኛ በሴቶች ላይ ሴት ተማሪን ከመደገፍ አንጻር ንጽህና መጠበቂያ ስራ እድል ፈጠራ ላይ፣ ጤና ላይ፣ ትምህርት ላይ ያው ይሰራል። አካታች የትግበራ አሰራር የኮዋሽ መሰረት ነው እነዚህን በጣም አስፈላጊ የሆኑ አገልግሎቶች ለሁሉም ተደራሽ መሆናቸውን ለማረጋገጥ ሴቶች፣ ሕፃናትና አካል ጉዳተኞችን ጨምሮ ተጋላጭ ለሆኑ የማኅበረሰብ አካላት የተለየ ትኩረት ከዚህ በፊት ወራጅ ውሃ ስንጠቀም ከዱር እንስሳ እና ከቤት እንስሳዎች ጋር እየተቀራመትን ስንጠጣ ነበር። ከአስጸያፊነቱም መርዛማነቱም ነበር፣ አማራጭ ስለሌለን እየሞትንም፣ ወደ ሞት አፋፍ እየተጓዝን ስንጠቀመው ነበር። አሁን ግን ወጥተው ያንን ውሃ እየጠጡ እንደ ወተት ነው። አሁን የምንጠቀመው ይህንን ውሃ ይህ ንጹሕ ውሃ ከመጣ በኋላ በሽታው ቀንሷል፣ ህመሙ ቀንሷል፣ ጽያፌውን ወጥቷል። ኳሽ ድርጅት ማለት ህይወት ድርጅት ማለት ይቻላል። ኣብ ዝኸተማ ከዋሽ ድኣ ከዋሽ የውሃ መስመሮችን ከመዘርጋት ጀምሮ ብዙ አድርጎልናል። የድሮ የውሃ መሳቢያዎቻችን ናፍጣ ይጠቀሙ ነበር። አሁን ግን ከዋሽ በመብራት ሃይል በሚሰሩ ውሃ መሳቢያዎች ቀይሮልን ጠጥተን ጠግበናል። ገላችን ታጠባለን፣ ንጽናችን ጠብቃለን። እዚህ አካባቢሉ ጤና ጣቢያዎችን፣ ትምህርት ቤቶች ኮዎሽ በሰራው የውሃ ጣቢያ ይጠቀማሉ። ናይ ጥዕና አገልግሎት አደታት በጤና ኬላ የወለዱ አዲስ እናቶችም ውሃ ከነዚ የውሃ ጠቋማት ነው የሚያገኙ። ኩሉ ነገር ብማይ ስለዝስራሕ ናይ ጥዕና ኣካላት ብማይ ስለዝኾነ ብጣዕሚ እዩ ነስቶም ኣቑሮ ማለት እዩ ጤናማ ልጆች የተሻሉ ተማሪዎች። የተሻሻሉ የንጹህ መጠጥ ውሃ አቅርቦት፣ የአካባቢና የግል ንጽሕና አገልግሎቶች በትምህርት ቤት መኖራቸው ተማሪዎች ከትምህርት ገበታ እንዳይቀሩ በማድረግና የትምህርት የትምህርት ውጤታማነታቸውን በማሳደግ ቀጣዩን ትውልድ የሚያበቃ ነው። ኮዋሽ ከቆራጥና በአቅም ግንባታ ከተጠናከሩ ማህበረሰቦች እንዲሁም ከአካባቢው ባለድርሻ አካላት ጋር በመሆን የህብረተሰቡን ህይወት እየለወጠ ይገኛል በአንድ ጊዜ አንድ መንደርን

በዛሬው በዛሬ ፕሮግራም ላይ እንደተመለከታችሁት ውሃ ማለት ህይወት ነው። ውሃ ሲኖር ሴት ልጆች ትምህርት ቤት ሄደው መማር ይችላሉ። ውሃ ሲኖር እናቶች ለልጆቻቸው የሚያስፈልገውን እንክብካቤ መስጠት ይችላሉ። እንግዲህ የዛሬ ፕሮግራም ይሄን ይመስል ነበረ። ሳምንት በሌላ ፕሮግራም እንገናኛለን። መልካም ጊዜ።